አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውዶች ዛሬ ምንጣፍ ልገዛ ነው የሄድኩትና፣ እስኪ ምረጡላት ለህታችን ምንጣፉን ምረጡላት። ለመጅልሱ የሚያላብስ ማች ነገር የሆነ እነዚህ ሁለት ተኩል በሶስት ተኩል የሚባሉ ናቸው። ሁለት ተኩል በሶስት ተኩል እነዚህ ላይኞቹ ማለት ነው። እነዚህ ታችኞቹ ደግሞ ሁለት ሜትር ከለሩ በጣም ያማምራል። በነገራችን ላይ ዋጋው እራሱ አሪፍ ነው፣ ዋጋው እኛውን እዛ ሳውዲ የገዛ ነው። አሁን የቱርክ ተብሎ በጣም ያምራል። ማማር ግን አምስት መቶ ሪያል ገዛን፣ አምስት መቶ ሪያል ገዛን እና የመጫኛ ደግሞ መቶ አለው። አስባችሁታል። ስለዚህ እዚህ መግዛት ይሻላል። በጣም ያማምር ነው ያለው አለ ያማምራል። ስለዚህ ዋጋ ዋጋ እነግራችሁ ነበር ግን ምን መሰላችሁ፣ በየጊዜው ይቀያየራል፣ ዋጋው በየጊዜው ይቀያየራል። እኔ ያው እስካሁን ቪዲዮ ቀርጭ አላውቅም። አሁን ግን አንድ ባንድ አሳያችኋለሁ ማለት ነው። እነዚህ በጣም ደንበኞች ናቸው፣ በጣም ማለት ነው ምርጥ ሰዎች ናቸው። አድራሻውን ነግራችኋለሁ። ምን ህንጻ ነበር የሚባል ይሄ ምን ህንጻ ነው የሚባለው? ኬኬ ኬኬ ስንት ቁጥር? ስልሳ ስልሳ ቁጥር ታገኙታላችሁ። እሺ ሁሉም ያምራል እያለች ነው ልጅቱ፣ ፎቶ ልኬላት። አዎ ስልሳ ቁጥር ታገኙታላችሁ። በጣም የሚያማምር ምንጣፍ አለ፣ ዘመናዊ ዘመናዊ ምንጣፎች አሉ። እሺ ዋጋው ደግሞ በጣም ተመጣጣይ ዋጋ ነው የምታገኙት። አሁን ልመርጥ ነው እንግዲህ፣ እናንተም ምረጡ እኔም ልምረጥ። በነገራችን ላይ ከውጭም አሉ ግን ወደ ውጭ መውጣት እያያችሁ እዛ የተቀመጠው ነው። ወይኔ መሻ አለ ወልዳይ፣ ሁሉም ያማምራሉ። ደግሞ በሳይዝ በፈለጋችሁት ከለር፣ በፈለጋችሁት ሳይዝ፣ በፈለጋችሁት ዲዛይን አሁን እዩት። ይሄ የሆነ ልስላሴ ሁሉም ይለያያል። ይሄ ሁሉም ይለያያል። ዋጋውም ደግሞ እንደ ልስላሴ ይለያያል ማለት ነው። አሁን የህቴ ያሰራውላት መጅልስ፣ ያው ያዘዘች ልጅ ማለት ነው። እቴ ስላቸው ያው ያዘዘች ልጅ፣ ልጅቱ ዱባይ ነው ያለች ከለሩ የአረቢያ መጅልሷ ቤጅ ነገር ነው። ያው አይታችሁታለኝ። ይሄ ከለር በጣም ወድቻለሁ እኔ። በጣም ለስላሳ ነው ደስ ሲል። ይሄኛው ቢሆን ደግሞ ጎልደን አለው መጅልሱ። ጎልደኑ ይሄ ነገርም ይሆናል። ግን ይሄ ላይ ነው ነገር ቡኒ ሆነብኝ። እስከ የትኛው ይሄኛው ጎልደን ይሁን ይሄ ወይስ ይሄ? ሰርተፊኬት ንገር እኔ ይሄንን በኔ ብርጫ መጋረጃ ላይ ምናምን ራሱ እንደዚህ አይነት ከለር ላይ ለምን እንደው አላውቅም። ነው የሆነ ቡግ ያለ የሆነ ጠቆር ያለ ነው። እንግዲህ ደግሞ ነው ከለር ማለት ነው። ለእናንተ እየቀረጽ በፎቶ ልኬላታለሁ። አንድ አሁን የትኛውን መሰላችሁ ማማርጣት፣ ወይ ይሄኛውን ወይ ይሄኛውን። ይሄ ሶስት በአራት የሚባለው ነው። ይሄ ጎልደን ነገር ወርቃማ ነገር ያለው ረጅም ነው በጣም አያችሁት? እዚህ አንስቶ እስከዚህ ጋር ከታች መሬት ላይ አያችሁት? ይህኛው አራት በሶስት የሚባለው ነው። ትልቅ የሚባለው ማለት ነው። በነገራችን ላይ በካሬ የሚሸጥም አላቸው። በካሬ የምትፈልጉ በካሬም አላቸው።

አዎ የኢራንማው አንደኛ ነው። አዎ አውቃለሁ። የኛ እንትንም የዚህ ዘር ነው። ይሄ የኢራን አንደኛው ነው። ለአይ እንደ ነው የወደዱ ይሄኛው ነው። ይሄኛው ስንት ነው? 26000 ይሄም ግን ቆንጆ ነው። እንትኑ ግን ስታዩ እንደዚህ ይላያ እንጂ ይሄም ቆንጆ ነው። ይህም እንግዲህ እንደዚያ ሆኖ መሰለህ ያው፣ ብዙ ጊዜ ዋጋ ሳልገዛ መጠየቅ ይደብረኛል። እነዚህም ደንበኞች ስለሆኑ ነው እንጂ ይሄ ሰላሳ ሁለት ሺህ ነው የተባለ። ይሄ ሀያ ስድስት ሺህ አያችሁ ልዩነቱን። ይሄ እኔ ገና እንደገባሁ ይሄ የመረጥኩት ወላ ይሄን ነው ይሄን ነን እና ይሄን ነን ያልኳት የነበረ። ይሄም የኢራን ነው አሉ። ግን ይሄ ትንሽ አልወደድኩትም። ብዙ ካለሩን ጥቁር አለው እዛ ጋ አያችሁት። ይሄ ራሱ ያምራል። ይሄ እንት ነው ግን ታቹን ይዩት፣ ቀያለው እሂን፣ ደሞ እሂን ያምር ነበር፣ ወድጆ ነበረ። ቆንጆ ነው፣ እዩት ግን እሂን አልወደድኩት። ለስላሴው አአ አልወደድኩት። እሂ ደሞ በጣም ያምራል። እሂ በጣም ያምራል፣ ቀያለው አያችሁ፣ በጣም ያምራል። ግን እንት ነው እነዚህ ረጃጅሞች 42000 ብር ነው ያለችኝ። 42000 ብር ነው ያለች። ገና እንግዲህ ስንት እንደምታደርገው አለ አለም አራት ሜትሩ ማለት ነው። እና እኔ መረጥኩት ይሄን ነው። ጎበዝ ነኝ። ግና ጥሩ ነገር ገና ሳልጠይቅ ወላይ ዋጋውን ሳልጠይቅ ዝም ብለሽ እጅ ምራጭ ስትለኝ እንደዚህ እንደዚህ በማየት ማለት ነው፣ እንደዚህ በማየት ነው የለየሁት። እና እንደዚህ ታደርግ ይታወቃል። የሚያውቅ ሰው ያውቀዋል። በነገራችን ላይ ሰዎች በጣም ምርጥ ሰዎች ናቸው፣ ደንበኞች ናቸው እና እና ያው እንግዲህ እህቴ የምትመርጠውን ከለር ታዩታላችሁ ማለት ነው። እስኪ በዋትሳፕ እያወራችን ነው ላናግራት እና የመረጠችውን ከለር ማሳያችሁ ይሆናል። የኔን ምርጫ ትመርጠው ወይስ በራሷ ትመርጥ እስኪ እንይ። እስኪ እና ቤተሰብ የሚገርማችሁ ይችን ከለር እሷን መርጣ ነበር ይችናን ፈልገን ሁለታችን መርጠ ነው። ግን ሳይዙ ትንሽ ሁለት ተኩል በሶስት ተኩል ነው። ይሄኛ ደግሞ ምን ፈልግ ልክ እንደዚህ ባለ አራት ሜትሩ ነው ማለት ነው። ትልቁን ለምን? አረቢያ መጅልሱ አስራ ሁለት ካሬ ስለሆነ አሁን ሰውየው ሌላ ቦታ ሊያዝዝልኝ ነው። እና ዋጋው ስንት ነው መጨረሻው? እና ልንገራት፣ እና ከተስማማች ታመጣለህ፣ እነግራታለሁ። ካልተስማማች ከዚያው ሌላ ምርጣለሁ። ምንጣፉን አዝዤ ወጣሁ። ከዛ የት ገባሁላችሁ? መጋረጃ ቦታ። መጋረጃ ልገዛ ነው ስለ እየገባሁት፣ መጋረጃውን መርጠን፣ እስኪ ምረቱ ቁንጆ ቁንጆ ከለር አለ። ያው ቤተሰብ ጋር የሚሄድ ቆሻሻ የሚችል ምናምን ስትለኝ የዚህን ከለር ነው ያደረግነው። ይህን ከለር ነው ያደረግነው። ለሳሎኗ ማለት ነው። ለመኝታ ክላሷ ደግሞ በዛኛው ዘርፉ ነው፣ ሲሊቨር ከለር ነው ያደረግነው። በጣም ያማምራል ማለት ነው። እና ውዶች እናንተ ማዘዝ ትፈልጋላችሁ? ከፈለጋችሁ ማዘዝ ትችላላችሁ። የፈለጋችሁትን ነገር በስርዓት እናደርሳለን፣ እናሰራላችኋለን ማለት ነው። እና ይህን መስላለን። ይሄ ደግሞ መጋረጃ ደንበኜ ነው እና በነገራችን ላይ የሚያማምር መጋረጃ አለ እዚህ ቦታው ስለማይበቃው እንትን ስላላለው ነው እንጂ በፎቶ ያሳየንና፣ እዛ ነው ብዙ ጊዜ እዛ ነው የምመርጠው። እና እያችሁት፣ ዲዛይኑ በዚህ ዲዛይን ነው ይሆናላት፣ አሰፋፉ ማለት ነው። በዚህ ዲዛይን ነው ይሆናላት፣ ላዩ ላይ ሽብሽብ ያለ ማለት ነው። በጣም ነው የሚያምረው። በጣም ቆንጆ ነው። አሰርቼ ጨርሼ እና መጋረጃ ወጥቼ እንትን ምንጣፍ የመረጥነው አይነት ከለር አጠን ሌላ ቦታ አዘዘልን ሰውየው። እና አጋጣሚ እሱም ያመጣ ነበረ እዛ በምንፈልገው ከለር በምንፈልገው ሜትር አራት በአራት ትልቁ ነበር የፈለግነ ያንን በመረጥነው ከለር አዲስ አበባ አዝዞ አመጣልን ማለት ነው ሰውየው መንጣፋችን እንግዲህ ቆይታ ቤት አላችሁ ገልጠው በደንብ እያሳዩ ነው። እዚህ ገና ቀየ የተራገፈ ነው። ይሄጀ የመረጥኩት ማለት ነው። በጣም ነው የሚያምረው። እኔ እንጃ በጣም ነው የወደድኩት። ከፊቴ ላይ 45 ሺ ብር ነው የሸጡት እና ይሄን ይመስላል። ይህ አሁን የሚገለጠው ከለር ማለት ነው። በጣም ምርጥ ከለር ነው። መጅልሷ ጋርም አብሮ ይሄዳለኝ። የሆነ እታችሁ እንኳን ውሀ ቢደፋ የሆነ አፍሱሶ ምናምን አይሰደውም እና እኔ እንጃ በጣም ብቻ የተመቸኝ ወላይ፣ እንዴት ተወደድ ከታኝ። ስትበጃችሁ ደግሞ ደሞ የነንተን ስትሉ ስትነኩት የሆነ ስሙዝ ነገር ነውና በጣም ያምራል። ይሄን ይመስላል ምንጣፋችን። ይሄንን ነው አዝዘን አስመጣን፣ እና እናንተ ማዘዝ ትችላላችሁ። ዕቃ እንኳን እዛ ቢጠፋ አዲስ አበባ ነው የሚያስመጡልን ፈለግነውን ዲዛይን ማለት ነው። ይሄን ይመስላልኝ። እንግዲህ በሌላ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ።